በጣም ደስ የሚል ቀን ነው። በጣም እናመሰግናለን። በጣም የምንወዳችሁ ወንድም እህቶቻችን እዚህ ከኛ ጋራ ይሁኔም የመጽሐፍ ምረቃ ላይ ስለተገኛችሁ በጣም ደስ ብሎኛል። እናመሰግናለን። እንግዲህ ዛሬ በመጀመሪያ አቤልን ይሄ የይሁኔ የመጽሐፍ ምረቃ ሲታሰብ ለምን ትልቅ ሆቴል ቤት ውስጥ አታደርጉትም የሚባል ብዙ አስተያየቶች ነበሩ። እኛ ግን ስፔሻሊ ይሁኔ በላይ ላይብረሪ ውስጥ ነው መሆን ያለበት። እኔም ደግፌው መጀመሪያ ያዋየ ነው። ወንድማችን አቤልን ነበረን በሱም አብረን ሆነን ላይብራሪ ውስጥ ነው መሆን ያለበት። መጽሐፍ ምረቃ በላይብራሪ በጣም ትልቅ ነገር። ለእኛም፣ ብዙ ጊዜ ላይብራሪ አንገኝም፣ ላይብራሪ አንሄድም። ዛሬ የተሰማኝ ስሜት ዛሬ የተሰማኝ ደስታ በጣም ትልቅ ነው። እኛም ደግሞ አብረን ሆነን የሚቀጥለውን መነበብ እንዲለመድ። እኔ በጣም ማንበብን ብዙ ከይሁኔ ጋር ነው ብዙ ያየሁት። እኔ እና እሱ የተለያየ ሽፍት ነው ያለ። እኔ ወደ ፎር ክሎክ ለሊት ነው የምነሳ፣ እሱ ደግሞ ያመሻል። ያው አርቲስት ነው እና ሁልጊዜ እኔ ወደ መኝታዬ ሲሄድ እሱ በመኝታ ቤት ቁጭ ብሎ በትንሽ መብራት ሲጽፍ ወይ ሲያነብ ነው ሁልጊዜ። አሁን መጨረሻ ይህንን መጽሐፍ መጽሐፍ ሲጀምር አመት ሆኖታል። እንግዲህ ያንን እየጻፈ እያለ ጧት ጧት ደሞ እነሳና አነብ ነበረ፣ እሱ የሚጽፈው ነው በጣም ተመስቼ። ማንበብን በጣም እንዳውም የወደድኩት በዛ ነው። ለካስ አንድ ነገር የሚወዱት ነገር ሲኖር ታሪክ ሲኖር ለካስ ይነበራል። እና ስለ እሱ በኋላ መጣለሁ። በመጀመሪያ ዛሬ እዚህ ቦታ ላይ ሁልጊዜ ጊዜ የሚወዳቸውን ቤተሰብ የሚላቸውን ጋሻ ያሌውና ጋሻ አብደላ እሱ እንደሚጠራቸውን የምጠራቸው እዚህ ተገኝታችሁ የእሱን ሕይወት ስላካፈላችሁን በጣም አመሰግናለሁ። ደራሲ አለማየሁ በጣም አመሰግናለሁኝ አንተም እዚህ መገኘት አለብኝ ብለህ ተገኝተህ መጽሐፉን አንብበህ ሼር ስላደረገን፣ ቴንኪው። ጋዜጠኛ ተቦርነን በጣም እናመሰግናለን፣ ቴንኪው። አንተም እዚህ ተገኝተህ መጽሐፉን አንብበህ እነዚህ ሁሉ እንግዲህ መጽሐፉን ያነበቡ ናቸው። ቀደም ብለው አስተያየት ለመስጠት ስለበቃችሁ በጣም እናመሰግናለን። ሊቀ መዘምራን ቀለም ወርቅ በጣም ይሁኔ በጣም ነው የሚወዳቸው፣ እሳቸውም በጣም ነው የሚወዱት ዛሬ እዚህ ስለተገኙ በጣም እግዚአብሔር ይስጥልኝ እላለሁ። አመሰግናለሁ። ሌላ ኖት ሊስት አርቲስት አለም ፀሐይ በጣም ሞወዳት እህቴ፣ ጠንካራ እህታችን ነች፣ ብዙ ስራ የሰራች ዛሬ እሷ ቀን ስላልሆነ በሌላ ጊዜ ላለሁኝ። ወደ ባለቤቴ ወደ ይሁኔ መለስና እንግዲህ እኔና ይሁኔ ስንገናኝ የዛሬ 32 33 ዓመት በፊት መሰለኝ። ለምንድነው የሆነ እኔ ወደድኩት ቢሉላችሁ አሁን እንዳላችሁት ይሁኔ ኦፍኮርስ እኔ የካንትሪ ባተሩጅ ነው የኖርኩት ካንትሪ ዘፈን በጣም ወዳለሁ። ድሮም ድሬዳዋ ነው እድገቴ። ካንትሪ ሙዚቃ አዳምጣለሁ። ለምንድነው ካንትሪ ሙዚቃ የምወደው የሚሉት ስለሚገባኝ ነው። ወርዱን ነው የምወደው። ይሁኔ ደግሞ የእሱ ደግሞ ዘፈኖች የካንትሪ ዘፈን ነው ለኔ የአማርኛ ቢኮዝ ሲግጥሙን ስናዳምጥ ብንውል በጣም ነው የምወደው ነኝ። እና በዘፈኑ ብቻ አይደለም የወደድኩት፣ እኔ የወደድኩት በጸባዩ ነው። መጀመሪያ ቀን ሳገኘው ራሱ ሞት ነው። በጣም እኔ የምወደው የምፈልገው አይነት ጓደኛ ያገኘሁት። በጣም የሚገርማችሁ መጀመሪያ የመጀመሪያ ቀን ተገናኘን ካሊፎርኒያ። ወደ ቤት እነግራቸዋለሁ። አጠራ ሰው ግን መጣሁኝ ነ እዚህ ተዋወቅን። ወንድ የሚያዘጋጀው ከሌላ የሚያዘጋጁ እነሱን ካመጧቸው ጋራ ነበረ ሰው ከጀርባ ውሃ ሰጣቸው ነበር፣ እና ከዛ ይሁኔን አገኘሁት። ይሁኔ በጣም በሚገርም ሁኔታ ስቴጅ ላይና ስናየው በጣም የተለየ ሰጥነ። ከዛ ጊዜ ጀምሮ አልተለያየ ነው መጣሁኝ። እኔ እዚ፣ እሱ እዛ ካሊፎርኒያ ቀረ። አንድ ወር ሙሉ በየቀኑ ስልክ ስናወራ ነበረ። አይገርም የእግዚአብሔር ነገር። ከዛ እዚህ መጣ ተገናኘን። በቃ ከዛ ጊዜ ጀምሮ አንድ ቀን ተለያይ ተናነቀ። በጣም የምወደው ጓደኛዬ ነው። እሺ ጥሩ ትዳር በጓደኝነት ነው የሚጀምረው። እኛ ቤት ውስጥ እውነት ነው ፍቅርና ሰላም ነው ያለው እና በዛም የሆነ ትልቅ ኮንትሪቢሽን አለው። ቤታችን ጠዋት ሲነሳ ሀኒ ብሎ ስሞ ነው። አንድ ቀንም ተቀይሮ አያውቅም። አይገርም? ሁለተኛ ከልጆቹ ጋር ያለው ከልጆቹ ጋር በጣም ባህልን ቋንቋቸውን እንዲያውቁ ብዙ አስተዋጽኦ ያደረገ እሱ ነው ወይ እኔም ጥሎብኝ ገጠር ነው መወደው። ስለዚህ ብዙ ጊዜ ሀገር ስንሄድ የምንሄደው ገጠሩ ነው። እኛ አዲስ አበባ ነው ቆይ፣ በየገጠሩ ለምን ወጣም ብሎ የማይሆንም ገጠር ውስጥ ነው የምንሄደው፣ እና በዛ ምክንያት አንድ ስለ ፍቅር አንድ ታሪክ ልንገራችሁ። አዲስ አበባ ውስጥ ከእህቴ ጋር ለትንሽ ጊዜ ቆየን። ሁል ጊዜ በግና በግ መምጣት አለበት ለእሱ ገጠር እንዲመስል። ስለዚህ ማአት ታመጣለታለች አሁን በዙና፣ አንድ ቀን አለርጂክ ያዘው። ስለዚህ ነው ሆቴል መሄድ አለብን ብለን ሆቴል ገባን። በነገታው ተነሳና ያለቅሳል መስኮት ጋ ቆመ። ጠዋት ሲል ነበር ምን ነው ለዋለው ኢትዮጵያው ሰ የት በጎቹ ጋር እና በእንደዛ አይነት አስተዳደግ ነው የቆየ ነው እና በጣም ደስ ይላል። እንደገናም የአምስተኛ በዓላችንን ደግሞ ትዳራችንን አኒቨርሰሪ ስናከብር ፍኖተ ሰላም ሄደን በጣም ፍቅር የያዘኝ ህዝብ፣ በጣም የሚወደድ እንግዳ ተቀባይ እነዛ ሄደን አምስተኛ ዓመት በዓላችንን ስናከብር ቀን ቸርች ከህዝቡ ጋር አብረን ምሳ፣ እንደገና ማታ ደግሞ ኮንሰርት ነበረ በጣም በጣም በሚገርም ሁኔታ ፍቅር ይዞን የመጣንበት ቦታ ነው እና ብዙ ጓደኞቻችን ዴ ለምን ሳጠሩን አሉ። እንደኛ ከሆነ ተሰናሉ ነበር እና በዛ ነው በትልቁ አክበረን የነበረው። እና በጣም ደስ ይላል እና ወደ ሁኔ ለመምጣት እኛ ከተገናኘን ጀምሮ ለእኔ የሚመቸኝ ወንድ የሆነ ነው። የተመቸኝ ማለት ነው በስራ የመስራት እወዳለሁ ቶኒ ቆርሰብን ማሰብ ነው ክሬት ማድረግ መፍጠር፣ ሌላም ሰው ጋር መድረስም እወዳለሁኝ፣ መርዳት ከእኔም አልፎ ሌላ ሰው ጋ ደግሞ የሚደርሱ ስራዎችን መስራት እወዳለሁ። በዛ በጣም አንድ አይነቶች ነው፣ ደጋፊ ነው። ስለዚህ የሎፔጅ ሲጀምርም በእንደዛ ነው፣ በጣም ደጋፊ ከኋላ ሆኖ፣ በዛ ውስጥ ግን ኢትዮጵያን የሎፔጅ ውስጥ በጣም ከኋላ በራሱ ጥረት ነው ዲዛይን ማድረግ መስራት ዋናው ከኋላው ትልቁን ስራ የሚሰራው ይሁኔ ነበረ። ሰው ትምህርት ቤት ሄዶ ባችለሩን እንደገና ደግሞ ማስትሬቱን አግኝቷል። በጣም ጠንካራ። ያን ሁሉ ጊዜ ግን በጣም ይሁኔን የማስታውሰው ጊዜ መጽሐፍ በየሄደበት የትም ሀገር ሲሄድ መጽሐፍ ገዝቶ ይመጣል። በጣም አንባቢ ነው፣ በጣም ፀሐፊ ነው። ሁላችሁም በአርቲስትነቱ ተወዱት ይሆናል፣ ታከብሩት ይሆናል። ከዛ በስተጀርባ ግን ትልቁ እኔ የማደንቀው ግን ይሄ ፀባዩ ነው። እና ይህንን መጽሐፍ ሲጽፍም ደሴም ቲንግ ብዙ ጊዜ ብዙ ጊዜ ይፈጀበት ነው። እንዳልኳችሁ ለሊት ቁጭ ብሎ የሚጽፈው ያጠራቀመውን ነው በአመት ውስጥ ግን ቁጭ አለ እና በጣም መጽሐፍ ጀመረ። እኔም ማንበብ ጀመርኩኝ። መጨረሻ ላይ እየጨረሰው እየጨረሰው ሲመጣ ሁለት ቀን ሶስት ቀን፣ ቆይን አንብብ ይለኛል። እሺ መጽሐፍ እኮ ተነቦ ያልቃል ሰው አንድ ቀን ቁጭ አልኩኝና በሙሉ መጽሐፉን ፋይናል ላይ በሁለት ቀን ጨረስኩኝ። አይገርም! ለካስ ይቻላል። ስለዚህ የምንወደውን ነገር እናንተም ይህንን መጽሐፍ ወዳችሁ በደንበኛ እንደምታነቡት መኛለሁኝ። ሁለተኛ ሌላ ልል ምፈልገው ይሄ ደግሞ አርቲስት ዛሬ ኩሪ በጣም ሰፕራይዝ አድርጋ አርቲስቶቹ ጋር ተሰባስባ፣ ቴንክ ዩ። አርቲስት ማለት ለኛ ትልቅ ፋሚሊያችን እህት ወንድሞቻችን ናቸው እና ዛሬ በዚህ አከባበር አድርጋችሁ ስለተቀበላችሁትም በእኔ በኩል በጣም ላመሰግናቸውላለሁ። እንዲሁም ልጆቻችንን ፍቅርና ሰላም እንደሚ ከተወለዱ ጊዜ ጀምሮ እኛ ቤት ውስጥ ፍቅርና ሰላም እውነት ነው። በጣም አክባሪ ጨዋ ልጆች። ያ ምን ማለት ነው? እኛ ልናደርግ የምንፈልገውን ነገር በሙሉ ማድረግ እንችላለን ማለት ነው። ሁለተኛ በጣም ማመሰግናቸው እዚህ እናንተ ፊት ደግሞ። የሎፔጅን ስንሰራ ደ ሆል ታይም የሎፔጅ ህብረተሰባችንን ሲያገለግል የነበረ ነው። አም ቨሪ ፕራውድ ሁላችን የእኛን የመሰለ ታላቅ ህብረተሰብ፣ ጨዋ ህብረተሰብ ምን የሚወክል ትልቅ ቦታ ስለሆነ ትልቅ መጽሐፍ ስለሆነ እነሱ ሁለቱ ደግሞ ብዙ እዛ ውስጥ ተሳትፎ አድርገዋል። ኤግዚቢሽን ኤክስፖ ስናደርግ መጽሐፉ ላይ ከበር ላይ በመውጣት ብዙ ስራዎችን ሰርተዋል እላለሁኝ። እንዲሁም ለእኛ ፍቅር ሰርተውናል። ሰላም ጨዋ ልጆች እግዚአብሔር ይስጥልን እላለሁኝ። ዛሬ እዚህ የመጣችሁ ትልቅ አርቲስቶች በሙሉ እንኳን ደህና መጣችሁ እላለሁኝ። በጣም እንወዳችኋለን ሁል ጊዜ ቴንክ ዩ። አሁን ትልቁን አርቲስት ባለቤቴን ይሁኔ በላይን ወደ መድረኩ ያብዛለሁኝ።